ሳል አይችልም ቅርታ ላደርግልሽ የምችለው ማለት ነው። የኛን ህይወት እዚህ ጋ ግልጽ ነው፣ ለእነሱም ግልጽ ነው። የሚረዱ አይነት ሰዎች ከሆኑ ገባሽ? ያደርግሽው ነገር ግልጽ ነው። ተሳካልሽ ሳካልሽ ህይወት እዚህ ጋር ዛሬ እንዳበላሽው የአንችን ህይወት ሳበላሽው ገባሽ? እመጣልሻለሁ የትም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

እና ውድ ቤተሰቦች እንግዲህ እስኪ ሁለቱን ላስላስላስላ አድርግላችሁ ማለት ነው። ቤተሰቦች ከሄሉ ነው የምጀምረው፣ ከሄሉ ከቆጭዋ ያው በቅርቡ እንግዲህ ሁለት መቶ ሺህ ስለምትገባ የዛን ጊዜ በትልቁ ኬክ ቆርሰን እናከብራለን ማለት ነው። ይ ይ ኬክ እንደ ኔስከፋ ኔስ ባሳ አሁን ኬኩ ቀርቶብን እንትኑ ሆነ። እናንተ ሴቶች ናቸው አይደል? አብዛኞቻቸው እናንተ ልታገቡ ስትሉ አንድ ወንድ በሕይወቱ ፍቅረኛ እንዳለችው አንድ ወንድማችሁ ካወቀ እመኑኝ፣ እንደውም ልዑል እረግቧል። ጥርሱን አውልቆ ነው የሚጥለው። ጥርሱን አውልቆ ማለት ነው። እና ይሄ የተኛ እንደሆነ ልዑል ቢነሳ ምንድነው ጥፋቱ? ምንድነው ጥፋቱ? ምንድነው ማለት ምን ልሁን ነው እያላችሁ ያላችሁ የሚያስረዳኝ ይኖራል። ስለዚህ ከሉል ላይ ናችሁን፣ አንሱ መጠየቅ ካለባችሁ ያብን ራሱን ጠይቁት። ለምን ይህን ያደረግክ? ለምን መልስ አሰጥም? ያደረግከው ነገር ስህተት አይደለም በሉት። እኔ የሉል ስህተት አልታየኝም። ቢታየኝ እኮ እንሄድበታለሁ ማንም ቢሆን ግን የሱ ስህተት አልታየኝም። ከመጀመሪያው ጀምሮ እየታገለ ነበረው ለእውነት ነበረ። እውነትን ደግሞ ይኸው እያሳየ ነው። ትናንትና ነግሬያችሁ ነበረ፣ የሚወጣ ቪዲዮ እና ፎቶ አለ፣ ጠብቁ እውነቱን ያሳያታል ብያችሁ ነበረ። ይኸው ዛሬ ፎቶ አየች፣ ቴክስት አየች፣ ነገ ደግሞ ቪዲዮ ታያለ። ዝም ብላችሁ ጠብቁ፣ ቪዲዮ ይመጣል። ቪዲዮውን አምጪ ማሪ ውዴ ያንቺኛውን ማለት ነው። እኔ ያነደሽኝ ያው ሄሉ ይሄ ማበታጨትሽ ነው እንጂ ማለት አንቺም ትክክል ነሽ። ህይወትሽ ነው ያስተነካከለ ይሄ ሰውዬ። እንደውም ልንገራችሁ አይደል፣ ለሁለት ሆናችሁ ስሩለት ሁለታችሁ መሆኑና ከውስጣችሁ እንደሰና ፍጭን ጥስ በሉና አስወጡትና ማለት ነው። ባዶ ሜዳ ላይ ያስቀሩት ሴቶቹ። ብልጥ ሁኑ፣ አትሞኙና እናንተ ፒሱ ኑ። ስለዚህ ከሄሉ ግን ነው ምን የማደርግሽ። ምክንያቱም ሄሉም ተሸጉዳለች አንቺም ተሸጉደሽ አላለቀ በቃ ቪዲዮ ታያለሽ ለምትሱ ደግሞ ሰው ሁሉ ቪዲዮ ዩቲዩብ ይከታተላል ማለት አይደለም። ኢትዮጵያ ውስጥ እኮ ዩቲዩበር ያልሆነ ሰው እኮ ዩቲዩብ ያል ማለት አይደለም። ኢትዮጵያ ሰው ብሮ ኢትዮጵያ ውስጥ ዩቲዩብ ቲክቶክ ነው። እንደውም ብዙ ሰው ቲክቶክ ይገባል፣ ሃይላይቱን ቢሆን ያያል። ዩቲዩብ ላይ ግን ትኩረት ሰቶ የሚያይ የለም። ስለዚህ ሄሉ፣ መሆን ያለብሽ ሴቷ ከሄሉ ጋር ሆነሽ የሰበረሽን ሰው ተነስተሽ አሳየው። እውነቱን ስነግርሽ ማለት ነው፣ ሄሉ ላይ መንጨርጨርሽን ትከሽ ማለት ነው። ሄሉ ግን አታስለቀሱብን በዛም በዚህ እያላችሁ ሁሉንም ተፋቱት። ላይክ ሼር ሰብስክራይብ አድርጉ። ደሞ ምን ቆማችሁ ታዩኛል ሲ እኔ ሰፍ ብላችሁ ወሬ እያያችሁ፣ ግን ላይክ አታረጉ ሰብስክራይብ አታረጉ ሹፊኩም ያለ ላይክ አርጉ እንዴ እሺ። ሁለተኛ ደግሞ ሶፊና ቶፊቅ ሮ ማና ተሮዚ ማለት ነው። ሮዚ ታን ተከተክሽ እንደዚህ እንዳልፈላሽ ሮ ግንፍል ግንፍል ግንፍል ግንፍል አርክሽ አልሽ። እና ዘይት የሌለው ሽሮ ታውቂያለሽ አይደለ? እንደዛ ሆንሽ። ስለዚህ ወደ ራስሽ ተመለሺ። ሶፊ ያለችው የራሴን ህይወት ልኑር ነው አልደረሰች ብዙ ሜራ ሲኒውት ምን ሆኖ ካልሽው፣ ደግሞ መብቷ ነው አትከለክያትም። እና ከአንቺ ጋር ቶፊቅና ገብተ ጋር እንድትኖርልሽ ነው የፈለግሽው ወይንስ ምንድን ነው? በቃ ግልጽ እኮ ነው። ቶፊቅ ምርጫውን ወሰደ። ባፉ ምን ነገር አልፈለገም እንጂ በቃ ሶፊ ምርጫው እንደሆነች እያሳየሽ ነው ያለው። ስለዚህ እንደውም በሰዓቱ በቃ ከሱ ውስጥ እንደጉንፋን እንጭስ ብለሽ ብትወጪ ነው የሚሻልሽ፣ እውነቱን ስነግርሽ፣ አለበለዚያ ትጎጃለሽ። እሱ ዞሮ ዞሮ የሆነ ቀን ሶፊ ጋ መሄዱ አይቀርም፣ እውነቱን ስነግርሽ ማለት ነው። ስለዚህ ሶፊ ጋ ከመሄዱ በፊት ራስሽን ጠግነሽ አስተካክለሽ ወደ ራስሽ ተመልሰሽ የራስሽን ህይወት መኖር ብትችል የተሻለ ነው። ነገ በጣም ትጎጃለሽ። ሴት ልጅ ነሽ፣ የራስሽ ነገር በቃ እንዴት ነው። በጣም የተማመንሽበትን ሰው ስታጪ መሰበር ብዙዎቻችን እናውቀዋለን ብዬ አስባለሁ። እና በቃ አንቺ ወደ ራስሽ ተመልሰሽ ቶፊቅን ብትለቂው የተሻለ ነው፣ ለአንቺ እንደህትነት የምመክርሽ ነገር ምክንያቱም እሱ ልቡ ማንጋ እንደሆነ እያሳየ ነው ማለት ነው። እንዴት ልበላችሁ ወንድ ልጅ ሲወድ ማለት አንዳንድ ጊዜ እንደዚህ ምርጫ ላይ የሚሰንፉ ሰዎች አይመችኝም። እኔ አሁን የነሉ የነ ያብም የቶፊቅም አንድ አይነት ነው የሆነብኝ፣ ምክንያቱም ሄሉን አሁን ያብ ሄሉን ማጣት አይፈልግም። ያችኛው መታ እውነቱን ተናገር ሄዱ ስትለው መናገር አልፈልግም። እሷ ትሄድ አንተ ችግር ምንድነው? ልውላ አይነት ትኩረት ያደረገው ከዛ ሁሉ ይልቅ ምንም ነገር ከሌለ ይሄ ነገር ነው የኔ ብሎ ማስረዳት ይችላል። አሁን ቶፊቅም እንደዛ ነው እየሆነ ያለው የራሴ ህይወት በቃ ሊኖረኝ ነው፣ ትዳር ልይዝ ነው ብላ ቶፊቅ ሶፊ ስትናገር ቶፊቅ እንዳያችሁት እንደዛ ሆነ። እችኛዋና በሳጫ ምናምን ምናምን በቃ እንዴት ልበላችሁ ሰው እኔ በራሴ ስፈልግ ነው ደስ የሚለኝ። ሰው ፈልግ የሚል አይመቸኝ። ስለዚህ ሶፊ ደግሞ ብዙ ነገሮችን ለማየት ሞከረች፣ የቆየንን ብዙ ነገር ያሳልፍንን። ስለዚህ እንዴት በአንዴ እንደዚህ ከህይወቱ ልወጣ እችላለሁ ሌው በሚል ሴት ልጅ ምን አታውቃላችሁ። ብዙ ነገሮችን ለማየት ሞከረች። አየች አየች አየች አየች፣ ሁሉ ነገሯ አንድ አይነት ሆነ። ማለት በቃ ተመልሶ እዛው ነው፣ ተመልሶ እዛው ነው። ጭራሽ ደግሞ እሷ እንደማበሳጨት ይመስል ጎን ለጎን ሩም ተይዞ የሆነ ስጦታ ሰጠው፣ ምናምን ምናምን ምናምን፣ ጭምልግልቅ ያለ ነገር። ስለዚህ ከዛ በኋላ ግን ሶፊ መለየትና መንበጥ ስላለባት እኔ ትዳር ልይዝ ነው ብላ ነገረችው። አሁን ያንቺ መንተክተክ እንዳልፈላ ሽሮ ነው ነገሩ፣ አይገባኝ። ምንድን ነው የምትፈልጊው? ተታልሽ ስለሄደች መናደድሽ ነው? የመያዝ ያለብን ማግባት ያለብን የጋራ ነው እያልሻት ነው ያለሽው፣ ወይንስ ምንድን ነው? ያው ያውቁ ትችልሽ አሁን ኮሷ ምንቅ የራሴን ህይወት ልጀምር ነው፣ አንተም የራስህን ህይወት እየኖርክ ስለሆነ ህይወት ክንኑር ብላ በስርአት ሄደች አይደለ? ስለዚህ ያንቺ ፍላጎት ምንድን ነው? ቶፊቅን እንድታውልሽ ነበረ? ተታልሻለች ማለት ነው። አንዳንድ ጊዜ ሴቶች ቆፍጠን ስትሉ ጥሩ ነው። ውሳኔያችሁ በቃ የራሳችሁ ውሳኔ ሊኖራችሁ ይገባል። አሁን ነገሮች ለጊዜው ሊሰብሩ ይችላሉ፣ ጊዜ ነገሮች ሊያናድዱ ይችላሉ፣ ግን ደግሞ ስህተት ነው። አሁን አንቺ በመሀላቸው የመጣሽው አንቺ ነሽ፣ ብዙ ነገር እያደረጉ እያየሽ ምናምን ማለት ነው። አሁን እንደ ሄሉ አይደለሽም አንቺ ሁሉንም ነገር ታውቂያለሽ፣ እያወቅሽ ነው የገባችበት። ሄሉ አሁን ምንም ህይወት እንደሌለው ነግሯ አሳምኗት ነው የገባችሁ። ሄሉም ልጅቷም ጥፋት የለባቸውም በነገራችን ላይ ማለት ነው። ምክንያቱም ልጅቷም ዩቲብ ላታይ ትችላለች። ሄሉም ደግሞ እውነት መሰራት አመነችው። ልዑል ደግሞ እውነት አሁን ስለሚያውቅ መጋፈጥ ፈለገ። ያው መቼም ሴት ልጅ ከወደደች ወደደች ነው። ሄሉ ደግሞ ከልዑል ከወንድሟ ይልቅ ያብን አስበለጠች። ነገሮች እዚጋ እንትን አሉ ማለት ነው። ልክ አሁንም ሶፊ ደግሞ አይ በቃ የሚያስደስተው ከኔ መራቅ ከሆነ እኔ ስርቅለት ያለውን ስሜት ማየት ፈልጋለሁ በሚል ከሱ መራቅ ከፈለገች ራቀች ይሄው የራሴ ልጀምር ነው ብላ አስተወቀች። በዛ እሱ ተገለባበጠ። አንቺን በፈላሽ ሮት ትስተወልሽ ሌላ ስትቀርቡ ሌላ የምትሆኝ ከሆነ ይሄ ያንቺንም የእሷን ነገር ይጎዳል። ስለዚህ መኖር ከፈለግሽ የሚጎለውን ነገር እያስተካከል እየጎደለ እየሞላሽ አብረሽ ኖሪ። ከዛ ውጭ ግን ሶፊ ላይ ሁሉን ነገር መጫን ተገቢ አይደለም። እንዳልፈላ ስሮ አትንተኩተክ፣ በረድ። ቤት ደግሞ ሰከን ስትል ነው ጥሩ የሚሆነው አይደል ቤተሰብ? እውነቴ ነው። ግን ላይክ፣ ሼር፣ ሰብስክራይብ የማታደርጉት ለምንድን ነው? እንደው በተለይ ላይክ የማታደርጉ ቪዲዮ ስታዩ እንደው ላይክ ሳታደርጉ የምታልፉ ልራገም ነበር። እንግዲህ ትችዋለሁ እርግማን በእኛ ያምረ ቻ። በቃ በወደዳችሁት ላይክ አድርጉ። ቪዲዮ ናይታችሁ ላይክ ማታቋላችሁ እንዴ? ላይክ ምልክቷን ማታውቁ ካላችሁ እዚህ ጋር ላስቀምጥላችሁ። ላይክ አርጎ አትለፉ። ምንም አይከፈልበትም። ላይክ አርጋችሁ ብታልፉ ማለት ነው እወዳችኋለሁ። መልካም ጊዜ የሆንላችሁ ሀሳብ፣ አስተያየታችሁ እንዳትረሱ። ቻውቻው